አሰላሙ አሌይኩም ረህመቱላሂ ወበረካቱህ። የቻናል ቤተሰቦች እንዴት ናችሁ? አማን ነው ወይ? ሁሉ ሰላም? ከኔ ጋር ሰላም ነው። አልሐምዱሊላህ አለሁኝ። እንዴት ናችሁ? አማን ነው ወይ? እንግዲህ በጣም ደስ የሚል ቦታ ነው ያለሁት። እንደምታዩት በጣም ለማየት የሚያጓጓ ቦታ ነው ያለሁት እና እንግዲህ ቼን ቦታ ጎብኝት ላድርጋችሁ ብዛችሁ ያለሁበት ቦታ ላይ ማለት ነው እነ እኔ ብቻዬን እንትን ከምል እናንተም አብራችሁኝ ለዩ ለማለት ያህል ነው። በዚህ ይመስላል ቦታው። እንታያችሁት ቦታውን ጥቅሉ ኬሚሴ ምን ትመስላለች። እይእርባ ፊት ለፊት ደግሞ ምናልባት ከታየ ያሳያችዋለሁ ማለት ነው። አምሮባታል ኬሚሴ። በዚህ ጋር የሚታይ ከሆነ በዚህች ጋር ነው። ያቅም ድምጽ ይሰማል አይሰማም፣ መልኛ አይደለሁም። ብቻ ወጥጥሉ ይሄን ነው እዚህ ጋር ለምታዩት፣ እዚህ ጋር አረንጓዴው እንደዚህ እንደማረበት ነው። ሰዓቱም ያመቻል። አሁን ላይ አረንጓዴ ነው እና ሀገሩም ውብ ናት። በትንሹ እምቢሆን ይህን ይመስላል። እስኪ በፊት ለፊት ምችን ትመስላለች። እንደምታዩት ናት ማለት ነው። ኬሚሴ እምቢሆን አምሮባታል ምንም አትልም። እናንተ ደግሞ እስኪ አስተያያታችሁን ማለት ነው እንግዲህ ካሜራማን መለማጅ ነው አዲስ ነው። ምናልባት አስተያየት መስጠት ይቻላል። ከተሞክሮ አንጻር ተሞክሮ ያለ ሰው ዝም ብሎ ማንኛውም ሰው ሳይሆን አይመስላችሁም? እኔ ልክ እኔ ማይሻል ሁሉ ተንስቶ እንደዚህ ያደለም እንደዚህ ያደለን ቢል ያይ ምላሹን እራሱ መጠበቅ አለበት። አህ ደስ አይልም ቦታ ምስሉ ላይ እየተሰራ ያለው አሁን ሐኪም ቤቱ ጤና ጣቢያ ነው የሚመስለው። ልጅ ጋር እዚህ ጋር ሰኞ ገበያ እዚህ ያጥቅሉ ደስ ይላል። ይሄን እንደምታዩት ነው ሁሉ ነገር ደስ ይላል። ከምንም በላይ ደግሞ ደስ የሚለው ነገር ምንድነው? ከፍታ ቦታ ላይ ነው ያለው። ከከተማዋን ወርታች ሆኖ ያስችላል። እዚህ ጋር እንደምታዩት እዚህ ጋር ግሪን ምንድነው የምትባለው መዝናኛ እዚህ ጋር አለች መዝናኛ ቦታ ናትች። ነገራችን እችን ትመስላለች ዞሮ ዞሮ ከፋም ለማም ብቻ እዚህ ተንሸራትቼ ወድቄ ምስቁብኝ ነገር ይታየኛል ደግነቱ ከጀርባ ነኝ አታውኝም አሁን ካሜራ ነው ውንብድብድብድ የሚለው ውንብድብድብድ ሲል ካያችሁት ያን ወርቅ ያለው ማለት ነው ሳቁ

ፈልጌው ነው ማለት እናንተም አትጎዱበትም ማለት አይደለም። ለእኔ ግን ይጠቅመኛል። አሁን ይህን ቪዲዮ ያየሁ ሁሉ ሰብስክራይብ ማድረግ መቻል አለበት። አትጎዱም፣ እኔ ግን ይጠቅመኛል። እዚህ ጋር ደግሞ አዲስ ከተማ አሁን እዚህ ጋር አዲስ መንደር መብራት ኃይል አካባቢ ተመሰረተ ያለችው እችና በጣም ትንሽ ደመቅ ያለችው ቦታችን ናት። ሀይ ስኩል ትዝታ ያለበት ሰው ካለ ከፍላቸው ስጋ ነገሩ ጫካ ነው፣ ብዙም አይታየም። እስኩልችን ተወጣለች ማለት ነው። አታችም ይሄው ይመስላል ማለት ነው። ዞሮ ምንም አትልም አይደል? ከስታያታችሁን የሆነ ነገር ባለው ላይክ እያረጋችሁ ሰብስክራይብ እያረጋችሁ ባይሆን እንትን ማለት ነው። እንመስላል አገራችን አገሩን ናፈቀው ሰው ካለ በዚህ እንግዲህ በተወሰነ በትንሹም ቢሆን ናፍቆቱ መውጣት ይችላል። እንደዚህ እኔ ድሮ ከዛ ያለሁ የውጭ ሀገር፣ ሳውዲ ባለው በሰዓት እንኳን አይደለም እንደዚህ ቀርጦ የሚለቅርቶ እንደዚህ የሚለቅቀርቶ ብቻ ከባድ ነው በጥቅሉ እንደዚህ ሀገሬን በዛ አይነት ደረጃ እዛ ሆኖ እንደዚህ ለቆ ባየው ወላሂ በብር ከፍዬ ቢሆን ማየት የምፈልገው አጋጣሚ ነበረ ግን ይሄንን ስሜት የሚያውቀው ደግሞ እንግዲህ ምናልባት በተለይ ውጭ ሀገር ያለ ሰው በጣም ይሄንን ስሜት ያውቀዋል። ሁላችንም እንታወቃለን፣ የሀገር ናፍቆት አለብን ማለት ነው። እና እንግዲህ በትንሹ ኬሚሴችን ትመስለሽ ዞሮ ዞሮ ለካሜራው ጥራት ምናልባት ለቀረጻው ጥራት ይኑረው አይኑረው እርግጠኛ አይደለም ማለት ነው እና ሁላችሁም ሰብስክራይብ እያደረጋችሁ ላይክ እያደርጋችሁ እንደነገርኳችሁ እንዳይረሳ፣ ሰብስክራይብ ላይክ እንዳይረሳ ቢሆን አስፈላጊ ነው ማለት ነው። እናንተም ብታደርጉ ስለማትጎዱ ማድረጋችሁን እንዳትረሱ ማለት ነው።

ናው ጥቅሉ ይሄን ይመስላል። እንግዲህ እስካሁን ድረስ አብራችሁኝ ለቆያችሁ እስከ መጨረሻ ቪዲዮ ላያችሁ ሰዎች ከምንም በላይ አመሰግናለሁ። ዞሮ ቤተሰብ ያልሆናችሁ ሰዎች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እስከዛው በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ